ሰጥን እንጂ ይሄ ያርሲ እንትን ነው ያርሲ ኖ ይሄ እኮ ሙሉ ሽፍን ያለ ያለ አይደለ ሙሉ የሚለብሱትን፣ ይሄ እኮ ያበደ ነው። እግዚአብሔርን በጣም ነው ምወደው ይሄ ልብስ፣ ይሄ በጣም ምርጥ። እዚህ እኮ ይሸጣልኛ ጋር እግዚአብሔር፣ ዱባይ ላይ ብናዘኛ ዱባይ ላይ ነፍን፣ ዱባይ ላይ አለ። እናቴ፣ እስቲ ፊታቸውን አምጪ። ከፊታቸው የለም ይሄ፣ ከፊታቸው የሄለን ራሱ የላኩልሽ እኮ ይሄ ልብስ ነው። ይሄለንከነህ ላይ ግብ በጣም ያማረውያረውሄለን ላይ ራሱ በጣም የወደድኩት ሄለንም ለብሰዋለች። አይሻን ይሄ እጇን ሳታነሳ እንደዚህ ውርድ ነገር ብታደርገው እጇ ስ እንዴት እንደሚያምር እች እንትና ጽጌን የምትመቸኝ ምን እንደው ታውቂያለሽ? ከሁሉም ሰው ጋር ትሄዳለች የትም ሀገር ልብስ ትልበስ ይሄድ ከብደት ዋጋ

ሜሪ ሜሪ ኢንተርታይነንት እንትና እስር እኮ ሁሉም ነገር ይመጣ ሩዴ ነው እንትና ቲክታከሮች ላይ እራሱ ያሉት አዎ፣ እሷ ታመጣለች። ነገር ታመጣለች እሷ በጣም ግን ዘንድሮ መግዲ